ወደ ኋላ ነው አለ የሀገሬ ይሳ ወት ወት ወት ናሒ ወት ናሒ። አስቡት ልጅ ልጁን ለውሽማው ታሳድግልኛለሽ ወይ ብሎ ተንበርክቆ ላምጣው ወይ ብሎ ተንበርክቆ ጭራሽ ቤቱ ሄደ ከውብዬ ላይ ነጥቆ። አረ ወይኔ! ከውብዬ ላይ ነጥቆ ልጁን ከዛ በኋላ ውሽማው ልታሳድግለት ማለት ነው። በስማአብ ሁሉ መንፈስ ቅዱስ ኢትዮጵያ ላይ ምንድነው እየተካሄደ ያለው? ምንድነው? የሴት ልጅ ክብር፣ የሚስት ክብር ወንድ ልጅ ሚስቱን በዚህ ልክ ወጦ ማርከስ፣ ወጦ በዚህ ልክ መሳደብ፣ ወጦ በዚህ ልክ ልጁንም፣ ቤቱንም፣ ትዳርንም በዚህ ልክ ማርከስ። ምን እየተካሄደ ነው? ምንስ ለማስተማር ነው? እናንተ ሰዎች ማለት ነው። ሞቤ ጭራሽ ትልልቅ ሰዎችን ይዛችሁ እርግጠኛ ነኝ ድራማ ባይሆንና የእውነት ቢሆን ኑሮ እውነተኛና ትክክለኛ ቢሆን ኑሮ ቢሆን ኑሮ እንደዚህ እያለ እኔም ቢሆን ጸጥ አልለውም። ማናችን ቢሆን ዝም አንለው። እንደዚህ እያለ እንደ አይነት አማርኛዎችን እየተናገረ እናቱ መጣች፣ ተናገረችው፣ ትታሄደች አያችሁ፣ ድራማ ባይሆን እንደዚህ ተብሎ ዝም የሚባል ነገር አይደለም። ጭራሽ ብሎ ብሎ ልጄን ራሴ ወስጄ ነኝ ማሳድግ፣ ማሳድግ ህፃን ልጅ ማለት ነው። ህፃን ልጅ ማለት ነው። ራሴ ወስጄ ነው ምንድነው? ልጅቷ መተት ይዛ የሆነ ብራዝሌት እያሰረች አንገታችሁ ላይ እጃችሁ ላይ ምናምን ምናምን እያሰረች ካሜራማኑ እየቀረጸ እያሳየ ምናምን ነገር ከዚያ ደግሞ ይዛችሁ ማውለቅ አቅቷችሁ ምናምን ረባካችሁ። እነዚህ ትውልድ ገዳዮች ነው የሆናችሁት፣ እናንተም ልክ እንዳብርሽ እና እንደሩታ ማለት ነው። ትውልድ ምንን ለማስተማር ነው ናሒ እየሰራህ ያለው ነገር ማለት ነው? በትክክልም ድራማ ነው ዛሬም ነገም አስረግጨ እስከ መጨረሻው ነገር አለው። መቶ ፐርሰንት እርግጠኛ ስለሆንኩ ማለት ነው። እርግጠኛ ስለሆንኩ ከየት እንዴት እያንዳንዷን ነገር ቤተሰብ እነግራችኋለሁ። እያንዳንዷን ነገር እነግራችኋለሁ ማለት ነው። እነግራችኋለሁ ከዚህ በፊትም ተነግሬያለሁ። ከዚህ በፊትም ተነግሬያለሁ ማለት ነው። ከናድራሻው ከየት እንደምሰማ፣ ከየት እርግጠኛውን ነገር ድራማ መሆኑ ከየት ቼክ እንደማደርግ ነግራቸዋለሁ ተናግሬ አውቃለሁ ማለት ነው። ሶ ናሂ ምንን እያስተማርክ ነው? ምን ምን ምንድን ነው የሚያስተምረው? ይሄ በሱስ እና በመተት የወደቀ ትውልድን እንደገና አብረህ በደንብ በጋድ እንደዚህ እያስተማርክ ነው። አንድ ሰው በመተት ምን ማድረግ እንደሚችል፣ አንድ ሰው በሰይጣናዊ ስራ ምን ማድረግ እንደሚችል የሆነን ሰው ከትዳሩ ላይ አፋቱ የራሱ ማድረግ ይችላል። በመተት ነው እንዴ? ከዚያ ደግሞ ሌሎች ሰዎች እንኳን የሚናገሯቸው ምናምን ከሆነ እነሱንም በመተት ማሰር ይቻላል፣ አፋቸውን ማዘጋት ይቻላል፣ ወደ ራስ መውሰድ ይቻላል። ኦኬ፣ ይህን ነው የምንማረው። ትጂ ከምትላት ውሽማ ይህን ነው መማር ያለብን፣ ይህን ነው ትውልዱ የሚማረው። ምንን ለማስተማር ነው? ሚስትን በዚህ ልክ እየተናገርክ ወይ እሷም ደግሞ አላቅም ውብዬ ማለት ነው ውብዬ። በቃ ይሄ ነገር በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው በጣም ማለት ነው፣ በጣም ነው የሚያስጠላው። እና ምን ለመሆን ምንድነው ምንድን ነው የምንማረው? እየተማርንን ያለ ነው። ትልልቅ ሰዎች ገብተውበት የሙቤ እናት እራሱ የናሂ እናት ምናምን የሆነ አንድ ቀን መጣ፣ ተናገረች፣ የሆነ በቃ በእኔ ስላየው ከዚህ በኋላ አለቅህም ማለች ምናምን፣ በቃ ጸጥ። ከዚያ በኋላ ኦኬ፣ ድራማ ነው። ዝም ብለሽ አንቺ ዝም በይ፣ ነገሩ ይቀጥላል። ኧረ እባካችሁ እንዲህ ካሜራማኑ ከእጃቸው ላይ ከእጃቸው ላይ ከሙቤ እጅ ላይ ያለውን ምንድ ነው የሚባለው ሲስዋር ምንድ ነው የሚባለው እጁ ላይ እያሰረችውን የሆነ የመተት እንትን ወይም በማስመሰል እያሰረችው ከዚያ በኋላ በቃ ራሱን ሳተ ከዚያ በቃ ሙቤ የማን ደጋፊ ሆነ የትጅት ደጋፊ ሆኖ እሺ ናሂን መደገፍ ጀመረ በምኑ በመተቱ አረ ባካችሁ ወንዶች እኮ ተሰብስባችሁ ነበረ ወንዶችም እኮ ተሰብስባችሁ ነው ያላችሁት ናሂን ይዛችሁ ምናምን ተሰብስባችሁ ናሂን ይዛችሁ አንገቱ ላይ በጥሳችሁ መጣላቅቷችሁ አንገቱ ላይ በጥሳችሁ መጣላቅቷችሁ ነው እንዴ? ነው እንዴ? እንዴ ምን እየሆናችሁ ነው? ከዛ ደግሞ ሙቤን በቃ እጁ ላይ ያሰረውን ብራስሌት የሆነ ነገር በቃ በጥሳችሁ መጣላቃታችሁ። በቃ ሰው ጠፋ። ሰው ጠፋ፣ ጎረቤት ጠፋ፣ ወንድ ጠፋ። ኧረ እባካችሁ ወንድ እነሱን የሚይዝ ምናምን ጠፋ ማለት ነው። ምን እየተካሄደ ነው? ሰላም ቤተሰብ፣ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ። ከንዴቴ የተነሳ ማለት ነው ከሰላምታ በፊት እየተንጨረጨርኩ ነው። ምክንያቱም በጣም ስለሚያስጠላ ማለት ነው። ቤተሰብ፣ ላይክ፣ ሸር ሰብስክራይብ እያደረጋችሁ አበረታቱኝ። ቻናሌ በጣም ተመትቷል፣ በጣም ማለት ነው። እና አበረታቱኝ ከቻላችሁ ሰባ ፐርሰንት ከሰባ ዘጠኝ በላይ ፐርሰንት የሚሆነው ወይም ሰማኒያ ፐርሰንት የሚሆነው ሰብስክራይብ ሳያደርግ ነው እየተከታተለኝ ያለው ማለት ነው እና ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ እያልኩኝ ግን ደግሞ ዛሬ ላይክ ሸር አላቅም የሆነ ነገር እያደረጋችሁ እንድታደርሱልኝ ነው የምፈልገው ማለት ነው። በቃ እንዲህ አይነት ሰዎችን ከዚሁ ላይ በቃ ልንላቸው ይገባል። እንዲህ አይነት ዩቱበሮችን በቃ ልንላቸው ይገባል። በቃ ሁሉም እንደ ቡታጅራ ዩቲዩበሮች ነው የሆኑት። በቃ አለቀ። እንደ ቡታጅራ ዩቲዩበሮች ነው የሆኑት። እንደ ቡታጅራ ዩቲዩበሮች ውብዬ በዚህ ልክ እያለቀሰች፣ በዚህ ልክ ሰው ወልዶ እንኳን አይታረስም። መረ ምን አይነት ጊዜ ነው እውነት? ምን አይነት ረባናታችሁ ናሒ ብር ማለት ነው። እንደዚህ እንደዚህ ሁናችሁ እርስ በርሳችሁ ተራክሳችሁ እርስ በርሳችሁ ምናምን በቃ ይሰራ ብር ይገኝበት እንጂ የራሱ ጉዳይ እየተባለ በስማ አብ ወልዶ መንፈስ ቅዱስ ምንድን ነው እየተካሄደ ያለው? ድራማ ነው፣ የቤተሰብ አስተማሪ ነው ማለትም፣ በቃ ትውልድ አስተማሪ ነው። የሚከታተሉትን ያስተምራል አይባልም፣ ገዳይ ነው። ለምን እን ለምን ጭራሽ ልጄን ለውሰድብ፣ ልጄን ተቀበኝ ትላለህ። ተንበርከከ በየቦታው መንበርከከ ማለት ነው። አንተ ናይ ክብረ ቢስ ክብር የሌለህ ማለት ነው። ባለጌ፣ በየቦታው መንበርከከ አያስጠላህም? አይደብረህም? እንዴ ልጄን ላምጣና ላሳ ታሳድጊልኛለሽ? ልጄን ላምጣና ልጄን አመጣዋለሁ ታሳድጊልኛለሽ? ይሄን ስላደረግሽልኝ አመሰግናለሁ። በቃ እንደዚህ ስላልሽኝ ውብዬ። ግን እንደዚህ ያደረገችኝ ነው። ምን አይነት የራሱ ብልግና ማይታየው ምን አይነት ባለጌ ነው ናሒ የሚባል ማለት ነው? ምን አይነት ግብረቢስ ነው? ኦኬ እዚያ ላይ እየገባን ሁሉም ኮሜንታተሮች በነገራችን ላይ ማለት ነው መተት ነው ከእጁ ላይ ያለውን ወይ ከሙቤጅ ላይ የሚያለውን ከናሒ አንገት ላይ የሚያለውን በጥሳችሁ ጣሉ እያላችሁ እየጮሃችሁ ነው። ሳያዩት ቀርተው እንዳይመስላችሁ ስራቸው ኮሜንት ሲያነቡ ነው የሚውሉ። ምን ስራ ላቸው? ሌላ ቪዲዮ ይለቃሉ፣ በኮሜንት ሲዝናኑ ይውላሉ። እውነቱ ይሄ ነው ብታውቁ፣ ማለት ነው እውነቱ ይሄ ነው። ግን እዚህ ጋር ማለት ነው ሁሌም እኔ ልክ ባብርሽና በሩታም ገብቼ ብዙ ጊዜ የምለው ነገር ነው ይሄ ነጭ ነጫን ነው የምናወራ፣ አትጨነቁ። በተለይ የመዳም ቅመሞች የራሳችን ጭንቀት ይበቃናል፣ የራሳችን መጠበብ፣ የራሳችን የሆነ በየህይወታችን ዙሪያ ያለው ይበቃናል። አትጨነቁ፣ ድራማ ነው። ይሄን መቶ ፐርሰንት እርግጠኛ ሁኜ ነግራቸኋለሁ። እርግጠኛ ሁኜ ነግራቸኋለሁ። ድራማ ነው። መጨረሻ ላይ በዚህ ምክንያት በቤተሰብ ምክንያት ከዚያ ጸበል ሄዶ ጸበል ወሰድናቸው ሙቤም ቁርአን ተቀራበት ወይም ደግሞ አንገታቸው ላይ ያለውን በጥሰን ሰላም ሆነ ምናምን ብለው ይመጣሉ። ታያላችሁ። ሰላም ሰረጋ ሰላም ማዘር ሶር በል

ነገር ይገባታል። የምታሩት ነገር ይገባታል ለሱ ማለት ለምን የእጁን አላስወለቁትም? ቆይ እስከ ዛሬ ድረስ